ጤና ስትልኝ በስድስተኛ ሳምንት የእንግሊዝ ፕሪምየር ሊግ ሲጠበቅ የነበረው በሴንት ጄምስስ ፓርክ ላይ የተደረገው የኒውካስልና አርሰናል ጨዋታ በአርሰናል ሁለት ለአንድ አሸናፊነት ተጠናቋል። ግቦቹ ለአርሰናል ሚካኤል ሜሪኖ እና ገብርኤል ማጋሌሽ ሲያስቆጥሩ ለኒውካስል ደግሞ ቀዳሚ ያደረጋቸው ግብ አዲሱ ፈረሚያቸው ኒክ ቮልት ማደር ያስቆጠረው ማለት ነው እንግዲህ ጨዋታው ኦቨርኦል አርሰናል እጅጉን የተሻለው ቡድን ነበር፣ ከመጀመሪያው ደቂቃ እስከ ጨዋታው እስከሚጠናቀቅ ድረስ ማለት ይቻላል ማለት ነው። በኳስ ቁጥጥር እጅግ የተሻለ ቡድን ነበር። በሆነ አጋጣሚ ሁለተኛው አጋማሽ ላይ የመጀመሪያውን 15 ደቂቃ፣ ሁለተኛው አጋማሽ ከተጀመረ የመጀመሪያው 15 ደቂቃ ማለት ነው፣ ወደ 77.9 የሚሆን የኳስ ቁጥጥር ነበር አርሰናል። በደም ኮንትሮል አድርጎት ነበር ጨዋታውን። ይህ ግን የሆነው ከመጀመሪያው አጋማሽ ጀምሮ ነው ማለት ነው። የበለጠ ጫናው ግን ሁለተኛው አጋማሽ በተለይ ኒውካስል ወደ ባክስሪ ሲስተም በኋላ ላይ ሺፍት ሲያደርግ የበለጠ አርሰናል የማጥቃት ባህር ያላቸውን ተጫዋቾች ወደፊት አብዝቶ ተመልክተው ነበር። በአንድ አጋጣሚ አርሰናል ግብ ለማግኘት በሚሞክርበት አጋጣሚ ማለት ነው ሰባት ተጫዋቾች ወደ ሁለት አንድ ሰባት የሚመስል አይነት ቅርጽ ተመልክተን ነበረ ማለት ነው። የበለጠ ፊት መስመር ላይ ተጫዋቾች በዛ ብለው ተመልክተን ነበረ ማለት ነው። እንግዲህ አርሰናል ከኒውካስል ሲባል ኒውካስል ያው ሜዳው ላይ እንደሚታወቀው በደጋፊዎቹ ታጅቦ በጣም አስቸጋሪ ቡድን ነው። የበለጠ የሽግግር ቡድን ሞር ቀጥተኛ የሆነ ቡድን እንደሆነ እና አቃልን ሞር ፊዚካል ቡድን ነው። አንድ ለአንድ ፍልሚያዎችን በጣም የሚመርጥ አይነት ቡድን ነው። ፋውሎችን ለመስራት ወደኋላ የማይል ቡድን እንደሆነ የምናውቀው ነውእና እንደዚህ አይነት ሁኔታዎች ኤክስፔክት ተደርጎ ነበረ። ያንንም ነው ሴም ታይም ያገኘ ነው ማለት ይቻላል፣ በጨዋታው ማለት ነው። ነገር የተወሰነ ከአርሰናል አንግል ቢ ከዚህ በፊት አርሰናል ከኒውካስል ጋር ሲጫወት ያደረገዋል ብለን ወይ ደግሞ አርሰናል ያደርገው ይችላል ብለን ከምናስበው የተለየ ነገር በተወሰነ መልክ ተመልክተናል። በኋላ ላይ የማነሳው ይሆናል ማለት ነው። ነገር ግን ከጨዋታው ባለፈ የተወሰኑ የዳኝነት ደግሞ አወዛጋቢ ውሳኔዎች ተደርገዋል ማለት ነው። ፍጹም ቅጣት ምት ተሰጥቶ ኦቨርተርን ተደርጓል፣ በቫር ታይቶ አንድ አጋጣሚ ደግሞ ሌላ የፍጹም ቅጣት ምት ለኒውካስሎች ደግሞ የሚያሰጥ የሚመስል አጋጣሚ ሳያሰጥ ቀርቷል፣ በቫር ታይቶ አያሰጥም ተብሎ ቀርቷል ማለት ነው። ከዛ በተረፈ ገብርኤል ማካለሽ ኒክ ቮልት ማደላይ ጥፋት ሰርቶ በቫር አልታየም ነበር፣ ምናልባት በባር የሚታይበት እድል ቢኖር ኖሮ ቀጥታ በቀይ የሚወጣበት እድል ይኖር ነበረ ማለት ነው። እንግዲህ የጨዋታውን ማሸነፊያ ግብ ያስቆጠረው ገብሬል ማጋሌሽ ማለት ነውና የተወሰኑ እንደዚህ አይነት የዳኝነት ምናልባት አወዛጋቢ ውሳኔዎች ተመልክተናል ማለት ነው። ጨዋታውም ላይ አንዳንድ ውሳኔዎች ትንሽ ጥያቄ የሚፈጥሩ ነበረ ማለት ነው። ስለ ጨዋታው የተወሰነ ነገር ለማለት ከጨዋታው በፊት ላይናፑ ከላይናፑ አንጻር ለማንሳት ልሞክር አርሰናል በዚህ ጨዋታ ላይ ቀድሜ እንደጠቀስኩት ሞር ፊዚካል ቡድን ሞር የአንድ ለአንድ ፍልሚያ የሚመርጥ አይነት ቡድን የመሬት ላይ ፍልሚያዎችን ማደስም የምታይም ነው። የአየር ላይ የአንድ ለአንድ ፍልሚያዎችን የሚመርጥ ቡድን እንደመሆኑ ማለት ነው። አርሰናል የበለጠ ሞር ፊዚካሊ ሊጠቅመው የሚችለውን አይነት አስተላለፍ ልንመለከት እንችላለን ብዬ ጠብቄ ነበር። ባለፈው ከማንሲቲ ጋር በነበረው ጨዋታ መሀል ሜዳው ሜሪኖ ራይስና ዙቢሜንዲ ሲገቡ ብዙ ጥያቄ ፈጥሮ ነበረ። ከሜሪኖ ነው ይልቅ ኤዜ በጨዋታ ላይ መሰለፍ ነበረበት ከሚል አንጻር ማለት ነው በዚህ ጨዋታ ላይ ይሄ እነዚህ ሶስቱ አሰላለፍ ቢኖሩ ምናልባት አንደርስታንድ የሚደረግ ነው ብዬ አስቤ ነበር ከጨዋታው በፊት ምክንያቱም ሜሪኖ አንደኛው ሊሰጠው የሚችል የሚችለው ነገር ይሄን ፊዚካሊቲ ነው ማለት ነው በተለይ ኒውካስል መሀል ላይ ያሉት ብሩኖ ጉማሬሽ ቶናሊ ና ጆዋሊንተን የበለጠ ተፋላሚዎች የአንድ ለአንድ ፍልሚያዎችን የሚመርጡ አይነት የማልሜዳ ተጫዋቾች ስለሆኑ ከዚህ ጋር የበለጠ ለመፋለም እነዚህን ፍልሚያዎች ደግሞ ለማሸነፍ ማለት ነው ሜሪኖን እዛ ቦታ ላይ ሊመርጥ ይችላል ብዬ ጠብቄ ነበር። ነገር ግን አስር ቁጥር ቦታ ላይ የበለጠ በኦደጋርድ ቦታ ላይ ማለት ነው ኤዜን አሰልፎ ዙቢመንዲና ራይስ ኖሮ በግራ በኩል ትሮሳን ነው እንግዲህ የመረጠው ሚካኤል አርቴታ ማለት ነው። በኋላ ሴንተርባክ ላይ አንዱ አዲስ ነገር ሳሊባ ተጠባዋቂ ወንበር ላይ ሆኖ ሞስኬራ ነው የጀመረው፣ ከገብሪኤል ማጋሪች ጋር የተጣመረው። በግራ በኩል ካላፊዮሪ፣ በቀኝ በኩል ጁሊያን ቲምበር ነበሩ። ፊት ለፊት መስመር ላይ ቡካዮ ሳካ፣ ዮኬሬሽ እና ቀድሜ ትሮሳ ነበር። እንግዲህ ይህን የተመረጠበት ምክንያት ማለት ነው ጨዋታውን ሬዲዮ ላይ ስናስተላልፈ ለመጥቀስ ሞክሬ ነበረ ሞር አሁን ፊት ለፊት መስመር ላይ እንደ አይነት ተጽዋዋት የበለጠ የሽግግር አጋጣሚዎችን መጠቀም የሚመርጥ አይነት ለቀጥተኛው ማጥቃት በጣም የሚመች አይነት ተጫዋች እንደሆነ ይታወቃል ማለት ነው። ስለዚህ እነዚህ አይነት ትራንዚሽኖችን የበለጠ የማጥቃት እድሎችን ለመፍጠር ከጀርባው እንደ ኤዚ አይነት ተጫዋች መኖሩ የበለጠ ጨዋታው ላይ ኢንቮልቭ እንዲያደርግ ይረዳዋል ማለት ነው። ጨዋታው ላይም እንደዛ ሆኖ ተመልከተናል። በደንብ ጨዋታዎች ላይ ሲሳተፍ ነበረ ዮኬሪሽ ማለት ነው። ኦፍ ኮርስ ኒውካስል በጣም ፊዚካል ቡድን ነው። ሴንተርባኮቹ በጣም ፊዚካሊ ስትሮንግ የሆኑ ቡድን እንደሆነ ተመልክተናል። ያን ፊዚካሊቲ ማች ለማድረግ ሲሞክር ነበረ። የፖርቹጋል ላይ የነበረውን ዶሚኔሽን አይነት ፊዚካሊቲ እንግሊዝ ፕሪሚየር ሊግ ላይ እንደሚቸገርበት ከዚህ በፊትም ሲጠቀስ ነበረ። ያንን በተወሰነ መልክ ተመልክተናል። ፍጥነቱም በተወሰነ መልክ መሻሻል እንዳለበት እና ከፍጥነት ዋይዝ ማለት ነው ወይም ነገሮችን ቶሎ ከመወሰን አንጻር የተወሰነ ክፍተቶች ተመልክተናል። ነገር ግን ኦቨር ኦል ካየነው በደም ጨዋታው ላይ ኢንቮልቭ ሲያደርግ ነበር፣ አጋጣሚዎችን ለመጠቀም ሲሞክር ነበር፣ ያለ መታከት ሲታትር ነበረ ማለት ነው። ያንዳንዱ ፍልሚያዎችን የሚሸሽ አልነበርም፣ ሁሉም ፍልሚያዎች ላይ ለመሳተፍ ሲሞክር ነበረ ማለት ነው። የበለጠ ድል እንዲፈጥርለት የበለጠ ጨዋታው ላይ ሞር ኢንቮልቭ እንዲያደርግ እንደ ኤዚ አይነት ለሽግግር አደጋ ሊፈጥር የሚችል የትራንዚሽን ትሬት የሆነ ተጫዋች ከጀርባው መኖሩ ደግሞ የበለጠ የሚያግዘው ይሆናል ማለት ነው። እሱ መግባቱ አንደኛው ይህንን እድል ይፈጥርለታል። ትሮሳ ግን መግባቱ ግራ መስመር ላይ ማርቲኔሊ ገባ፣ የበለጠ ለትራንዚሽን ለቀጥተኛ ማጥቃት የሚመች አይነት ተጫዋች መሆኑን መጥቀስ ይቻላል። ነገር ግን ትሮሳ ሲገባ በኦደጋርድ አለመኖር ምክንያት በጨዋታው ላይ ኦደጋርድ ቢኖር ሞር ቴክኒካል ሴኪዩሪቲ የሚሰጣቸው እሱ ነው የሚሆነው ትራንዚሽኖች በተወሰነ መልኩ ኮንትሮል ለማድረግ በጨዋታዎችን አጋጣሚዎች ሙሉ ለሙሉ ኢንድ ቱ ኢንድ እንዳይሆኑ ቴክኒካል ሴኩሪቲ ሊሰጥ የሚችል አይነት ተጫዋች ነው ኦደጋርድ ማለት ነው። ኦደጋርድ ግን መጫወታው ላይ የለም። ስለዚህ ያን ስራ እንዲሰራለት ነው አርቴታ ለትሮሳ ቅድማ የሰጠው ማለት ነው። ማርቲኔሊን ከመምረጥ ይልቅ ትሮሳ የተመረጠበት ምክንያት ሴንትራል እየገባ ያን የፊሌሜኪንግ ሚና እንዲጫወት ማለት ነው። ያን ቴክኒካል ሴኩሪቲ እንዲሰጥ ማለት ነው። ያንንም ሲያደርግ ተመልክተነዋል ማለት ነው። ሴንትራሊ ወደ መሀል እየገባ ካላፊዮሪ ደግሞ ሞር ኦቨርላፕ በማድረግ ማለት ነው ያን ቴክኒካል ኮንትሮል ወይም ቴክኒካል ሴኩሪቲ ሲሰጥ ነበረ ማለት ነው። ከዛ አንጻር ነው ላይናፑን የተመለከትኩት ከጨዋታው በፊት ማለት ነው። ጨዋታውም ከተጀመረ ዋን ያን ነገር ስንመለከተው ነበረ በመጀመሪያው አጋማሽ አንድ የተመለከትነው ነው ነገር ምናልባት የመጀመሪያዎቹን ወደ ሰላሳ ደቂቃ ምንንል እንችላለን ወይ ሙሉ ለሙሉ የመጀመሪያውን አጋማሽም ልንወስድ እንችላለን። አንድ አስገራሚ ነገር ያየሁት ምናልባት ጨዋታው አርሰናልና ኒኳስል እንደሆነ ተነግሮን አንዱ ቡድን የቡድኑ ማንነት ሳይነገረን አንዱ ቡድን ኳሶችን ወደፊት ወደ ተጋጣሚ ቡድን ፋይናል ሰርድ ለመሄድ በአብዛኛው መሃል ለመሃል ሴንትራሊ ከመሄድ ይልቅ ኳሶችን በረዣዥም ኳሶች በመጣል መሃል ሜዳውን ባይፓስ በማድረግ ሎንግ ቦሎችን በመጣል ተጋጣሚ ፋይናል ሰርድ ለመድረስ ሲሞክር ነበረ እና ብዙ የሆኑ ሎንግ ቦሎችን ሲጠቀም ነበር ተብሎ ቢነገረን ይሄ እየተወራለት ያለው ቡድን ኒውካስል ነው ብለን ልናስብ እንደምንችል በእርግጠኝነት አይነት መናገር ይቻላል። ነገር ግን ይህን ሲያደርግ የነበረው በተለይ በመጀመሪያው አጋማሽ ላይ አርሰናል ነበር። አርሰናል ሎንግ ቦሎችን በተደጋጋሚ ለመጠቀም ሲሞክር ነበር። ደን በእኛ ቀጥተኛ ማጥቃት ነበር አርሰናል ላይ ስናስተውል የነበረው በዚህ ሲዝን አርቴታ አንድ ሊያደርገው ይችላል ብለን ስናነሳም በተደጋጋሚ የነበረው እንደ ዮኬሬሽ አይነት ተጫዋችን ሞሬ ሽግግር ጨዋታ የሚመቸውን አይነት ተጫዋች ሞር ቀጥተኛ የሆነ ተጫዋች ሞር ኢንቴግሬት ለማድረግ ማለት ነው። እንደዚህ አይነት ቀጥተኛ ጨዋታ እናስተውላለን ተብሎ ሲጠቀስ ነበር። ለዛ በጣም ጥሩ ማሳያ የሚሆን ነው የመጀመሪያው አጋማሽ የነበረው። ግን በአብዛኛው ረዣዥም ኳሶች ሲጣሉ ነበረ ማለት ነው። ያ ረዣዥም ኳሶች ደግሞ ሞሮፍ የድዌሎችን እድል ሲፈጥር ነበር። ሁለተኛ ኳሶችን ለማሸነፍ የሚሞክሩበት እድል ነበር የተመለከተ ነው ማለት ነው። ሶ አርሰናል እጅጉን ቀጥተኛ ሆኖ በረዣዥም ኳስ ለመውጣት ሲሞክር ነበር። አንደኛ ይህን ሲያደርግ የነበረው የኒውካስልም ከኳስ ውጭ የነበረው አራት አምስት አንድ ቅርጽ ነው አስቸጋሪ ያደረገው ለአርሰናል። አርሰናል በዚህ አራት አምስት አንድ ቅርጽ ሴንትራሊ ፕሮግሬስ ማድረግ ተቸግሮ ወይ ረዥም ኳስ ወይ ደግሞ በቡካዮ ሳካ በኩል በቀኝ በኩል ለመውጣት ነበር ሲሞክር የነበረው። ቡካዮ ሳካ በቀኝ በኩል እሱ ብቻ ስለነበር ኳሶች በአብዛኛው በእሱ በኩል ለመውጣት የሚሞከርበት አጋጣሚ ስለነበር በግራው በኩል ያን ያህል ይህን ነገር ስንመለከተው ስላልነበረ ቡካዮ ሳካ ጋ ኳስ ሲደርስ በሁለት የኒውካስል ተጫዋቾች ደብላ አፕ ሲደረግ ነበረ ማለት ነው። አንዳንድ አጋጣሚዎች እነሱን አሸንፎ ለማለፍ የቻለበት ነው ወደ ፋይናል ሰርድ የገባበት አጋጣሚ ተመልክተናል። ነገር ግን በሚፈለገው ደረጃ ወደፊት ፕሮግረስ ማድረግ አልቻለም ነበር ማለት ነው። ቀኙን ፍላንክ ወይ ደግሞ ረዥም ኳስን አርሰናል ለመጠቀም ሲሞክር ነበር። በመጀመሪያውም ደቂቃዎች ላይ ብዙ የግብ እድሎችን መፍጠር ችሏል ማለት ነው። የመጀመሪያው አጋጣሚ የነበረው በኤበረቺ ኤዜ አማካኝነት በግራው የሞከረው ሙከራ ነው ማለት ነው። ኒክ ፖፕ አስደናቂ ሴቭ ነው እንግዲህ ያስመለከተን። ከዛም በኋላም ሌሎች የራሱም የኤዜ ሙከራ ተመልክተናል። ትሮሳ አንገላ የገጭበት አጋጣሚ ነበርና አርሰናል በጣም የተሻለው ቡድን ነበረ። ይሄ የሆነ ባለበት አጋጣሚ ነው እንግዲህ ሞስኬራ ኳስ ወደ ኋላ መልሳለሁ ብሎ በሞከረው አጋጣሚ ወደ ውጭ ይወጣና የማዘመት ይሰጣል። ያ የማዘመት ነው በኋላ ላይ ያስቆጠሩት በኒክ ወልትማደ አማካኝነት ማለት ነው። እንግዲህ ኒክ ወልትማደ በፕሪሜር ሊግ በሴንት ጄምስስ ፓርክ ሁለተኛ ግቡ ያስቆጥሮ ባለፈው አንድ ግብ አስቆጥሮ እንደነበረ የምናስታውሰው ነው። በጭንቅላቱ ገጭቶ አሁን በጭንቅላቱ በመቅጨት ሌላ ግብ ማስቆጠር ችሏል ማለት ነው። ይህም በመጀመሪያው ሁለት የፕሪሜር ሊግ የሜዳ ላይ ጨዋታዎች ለኒውካስል ግቦች ያስቆጠረ ሌላኛው ተጫዋች ሆኗል። ከዚህ በፊት ሌስ ፈርዲናንድ፣ አሌን ሺረር፣ ሲሲ እነዚህ የመሰሉ ሞሞ ሲሶኮ ኮ ደግሞ የፈረንሳዩ እነዚህ አይነት ተጫዋቾች በመጀመሪያ ሁለት የፕሬሚየር ሊግ ጨዋታ በሜዳ ላይ ግብ ማስቆጠር ችለው ነበር። ከነዛ ጋር ስሙ መካተት ችሏል ማለት ነው። በዚህ ግብ ኒውካስሎች ቀዳሚ በመሆን ወደ አጋማሽ መውጣት ቻሉ ማለት ነው። ይሄ ግብ ከተቆጠረ በኋላ በተሻለ ማጥቃቱን በተወሰነ መልክ ኒውካስሎች ጫናውን መቀነስ ችሏል ማለት ይቻላል። ግቡ እስከሚቆጠር ድረስ ግን አርሰናል በሚገርም ጫና የሚገርም የግብ ዕድሎችን ሲፈጠር ተመልክተናል ማለት ነው። ከዚህ ግብ በኋላ ነው በተወሰነ መልክ መቀዛቀዝ የተመለከትነው በመጀመሪያው አጋማሽ። ሁለተኛው አጋማሽ እንደተጀመረ ለተመሳሳይ አርሰናሎች የተሻለው ቡድን እጅጉን ነበሩ። ቀድሜ እንደጠቀስኩትም በመጀመሪያው 15 ደቂቃ በተሻለ የኳስ ቁጥጥር ማለት ነው በደም ኮንትሮሉን በደም አጽንቶ ተመልክተናል። አርሰናል ማለት ነው በመጀመሪያው አጋማሽ በተመለከትነው ልክ ብዙ የግብ ዕድሎችን መፍጠር ባይችሉም ግን አጋጣሚዎችን በደም መፍጠር ችለው ነበር። በተለይ ቲምበር ከዙቢመንዲ የተሻገረለትን ኳስ በጭንቅላቱ በመግጨት የሞከረው ኳስ በኒክ ፖፕ አማካኝነት በአስደናቂ ሁኔታ ሊድን ችሏል ማለት ነው። አስደናቂ ነበር እዚያ ጋ የነበረው ኮምቢኔሽን አንድ ሁለት ቅብብ ብሎ ማለት ነው በእንቅስቃሴው ተሳትፎ ነበር። በኋላ ላይ በድንቅ ሁኔታ ነው ዙቢመንዲ ኳሱን ለቲምበር አሻግሮለት ቲምበር ሙከራውን ኒክ ፖፕ ያዳነበት ማለት ነውና በጣም ድንቅ የሆነ አንድ ሁለት ቅብብሎች ነበር እዛ ላይ የተመለከት ነው። አርሰናል ከዛ በኋላ በአብዛኛው ጨዋታውን ተቆጣጥሮ ነበር። ኒውካስሎች እድሎችን ሲፈጥሩ የነበሩት በአብዛኛው ከቆመ ኳስ ነው። በጨዋታው የነበራቸው የኤክስጂን እንኳን ብንመለከት ኒውካስል ዜሮ ነጥብ አራት ዘጠኝ ነው ከዚህ ላይ ደግሞ ከ049 ኤክሲጂ ላይ ማለት ነው 035 የሚሆነው ከቆመ ኳስ የተገኙ ኤክሲጂ ነው በክፍት ጨዋታ ያስመዘገቡት ኤክሲጂ 015 ነበር አርሰናል በጨዋታው ወደ 205 ኤክሲጂ አስመዝግበው ከዛ ላይ ከቆመ ኳስ ያስመዘገቡት ኤክሲጂ 107 ነው ከክፍት ጨዋታ ደግሞ 098 ነው ማለት ነው ሞሮሎስ ባላንስ እንዲሆን ነገር የተመለከት ነው ማለት ነው አርሰናል የበለጠ እንግዲህ ጫና ለመፍጠር እድሎችን ለመፍጠር ሲሞክር ተመልክተናል። ዋናና አጋጣሚዎች ኒውካስሎች በካውንተር የሚሄዱበት አጋጣሚ ተፈጥሮ ነበር። አንድ የማይረሳው አጋጣሚ የጃክ መርፊ አጋጣሚ ነው። መርፊ ወደፊት ኳስ ይዞ ሄዶ እንግዲህ የሞከረው ኳስ አብሮ ተከትሎት የመጣው ዴክላን ራይስ ብሎክ አድርጎ ወደ ውጭ እንዲወጣ አድርጎታል ማለት ነው። ያ ትልቅ አጋጣሚ ነበር ለኒውካስል በሁለተኛው አጋማሽ የተፈጠረ አጋጣሚ ማለት ነው። በኋላ ላይ አርሰናል የተወሰኑ ለውጦችን አደረገ። ገብርኤል ማርቲኔል አይነት ተጫዋቹን ወደ ላይን አፓ መጣ ቡካዮሳካ በመቀየር ማለት ነው። እነ ካላፊዮሪንም ቀይሮ አስወጥቶ ነበር ማለት ነው። የተወሰኑ ለውጦችን ካደረገ በኋላ ኒውካስል ደግሞ ሞር በባክፎር የነበረውን ቡድን በባክስሪ ድጮትና የበለጠ በአምስት ተከላካይ እንዲጮት አድርጎታል። ትሪፒየርን ቀይሮ አስገብቶ የቀኝ ዊንግ ባክ ቦታ ላይ ሊቨራሜንቶን ደግሞ የግራ ዊንግ ባክ ቦታ ላይ ተመልክተን ሶስት የመሃል ሴንተር ባኮችን ተጠቅመው በአምስት ሴንተር ባክ መጫወት ጀመረ ማለት ነው። ኒውካስል ሞር ዲፌንሲቭ የሆነ አፕሮች ያዘ ማለት ነው። ከዛ በኋላ ነው አርሰናል የበለጠ ጫና ለመፍጠር ሲሞክር የተመለከትነው። በኋላ ላይ ኦደጋርድ ወደ ጨዋታው ተቀይሮ ገባ ማለት ነው። እዛ በኋላ በዛ ኦደጋርድ ከገባ በኋላ ነው እንግዲህ አንድ ሁለት ተጫውተው ኦዴጋርድም እንቅስቃሴ ላይ ተሳትፎ ነበረ። ከዴክላን ራይስ የተሻገረ ክሮስ ነው በጣም በአስደናቂ ሁኔታ በጭንቅላቱ ፍሊክ በማድረግ ሚኬል ሜሪኖ ግቡን ያስቆጠረው አስደናቂ ግብን ያስቆጠረው በጨዋታው በጣም ድንቅ ለነበረው ኒክ ፖፕ ያንጓስ ለማዳን እጅጉን አስቸጋሪ እንደሚሆን በእርግጠኝነት መናገር ይቻላል ለማንም ግብ ጠባቂ ማለት ነው። ድንቅ የሆነ የጭንቅላት ፍሊክ ነበር። ሚኬል ሜሪኖ ተቀይሮ ከገባ በኋላ ያስቆጠረው ማለት ነው ወደ 84ኛው ደቂቃ ላይ ማለት ነው። አርሰናል የበለጠ ጫና መፍጠር ቻሉ። የበለጠ ተጫዋቾችን ወደፊት ማብዛት ቻሉ ማለት ነው። ቀድሜ የጠቀስኩት በእነዚህ አጋጣሚዎች ነበር። ሰባት የሚሆኑ ተጫዋቾችን የኒውካስል ቦክስ አካባቢ ስንመለከት የነበረ የሁለት አንድ ሰባት አይነት ቅርጽ ተመልክተን የነበረው ማለት ነው። እዛ ጨዋታው ዘጠና ደቂቃ ተጠናቅቆ ማለት ነው በተጨማሪ ሰዓት ላይ ነው እንግዲህ በዘጠና ስድስተኛው ደቂቃ ከማዕዘን ምት ከኦደጋርድ የተሻገረውን ኳስ ጨዋታው ላይ የመጀመሪያው ግብ ሲቆጠር ኒክ ቮልተማደ ሲያስቆጥር ምናልባት የገብርኤል ማጋሌሽ ኳሱ እንዲወጣ ያደረገው ኳሱን ተሳስቶ ወደ ውጭ እንዲወጣ ያደረገው ሞስኬራ ነው ኦፍኮርስ። ነገር ግን ከቮልተ ማደን ይዞት የነበረው ገብርኤል ማጋሌሽ ነበር። ገብርኤል ማጋሌሽ በጣም ስስ በሆነች ንክኪ ነው ወደፊት ወድቆ ፋውል ተሰራብኝ አይነት ነገር ያለው ማለት ነው እና የገብርኤል ማጋሌሽ እና የሞስኬራ ስህተት ነበር። ሞስኬራም ያው የመጀመሪያ አጋማሽ ሲጠናቀቅ በሳሊባ ተቀይሮ ወጥቶ ነበረ ጥጋሚ ደግሞ ይህን አጋጣሚ እንግዲህ ግቡ እንዲቆጠር አንዱ ምክንያት ተብሎ ሊጠቀስ የሚችለው ገብርኤል ማጋሬጅ በዛ በባከነው ሰዓት በዘጠና ስድስተኛው ደቂቃ እንግዲህ በጭንቅላቱ በመግጨት ግቡን አስቆጥሮ አርሰናል ሁላንድ አሸናፊ እንዲሆን አስችሏል ማጋሬጅ በጨዋታው በጣም ጥሩ ነበረ እነዛን አጋጣሚዎች ወደ ጎን ብናደርገው ኦቨሮል እንቅስቃሴ በጣም አስደናቂ ነበረ ፍልሚያዎችን በደንብ ሲያሸንፍ ነበረ ሙሉ ለሙሉ እንቅስቃሴ ላይ በጣም ጥሩ ተጫውቶ አልነበረ ተጫውቶ ነበር ማለት ነው። እና አርሰናል ወሳኝ የሆነ ነጥብ ኒውካስልን በማሸነፍ ሁለት ለአንድ ሴንት ጄምስ ፓርክ ላይ መመለስ ችሏል ማለት ነው። እንግዲህ አርሰናል ባለፈው ሲዝን በኒውካስል ሶስት ጨዋታዎችን ሁለት፣ በፕሪሚየር ሊጉ አንድ ደግሞ በሴሚፋይናል ፋይናል በካራቦ ካፕ ማለት ነው በሊግ ካፕ ሽንፈት አስተናግዶ ነበረ ማለት ነው። እና አስቸጋሪ ቡድን ነው ኒውካስል ኒውካስል ላስት ሲዝን በሜዳው ምንም አይነት ትራዲሽናሊ ቶፕ ሲክስ በምንላቸው ቡድኖች ምንም አይነት ሽንፈት አላስተናገደም ነበር። በዚህ ሲዝን ኦልሬዲ በሊቨርፑል ተሸንፎ ነበር፣ ባለቀ ሰዓት ግብ ተቆጥሮበት እንደ ትናንቱ ማለት ነው። ትናንትና ደግሞ እንግዲህ በአርሰናል ተሸንፏል ማለት ነው። እንግዲህ ኦልሬዲ በሁለት ቡድኖች ቶፕ ሲክስ ቡድኖች ሽንፈት አስተናግሏል በዚህ በአዲሱ ሲዝን ላይ ማለት ነው። አርሰናሉ ለአንድ በሆነ ውጤት አሸንፎ ነጥቡን ከሊቨርፑል ጋር የነበረው የአምስት ነጥብ ልዩነት ወደ ሁለት እንዲጠብ አድርጓል ማለት ነው። በጨዋታው ላይ ስለነበሩ አንዳንድ ከፔናልቲ ጋር በተገናኙ የነበሩትን ውሳኔዎች ደግሞ ለማንሳት በመጀመሪያው አጋማሽ አንድ ፔናልቲ ሊያሰጥ የሚችል ኢንስደንት ሀፕን አድርጎ ነበር። ለአርሰናል ነበር ፔናልቲ ሊያሰጥ የሚችል የነበረው መርፊ ወደ ኋላ ወደ ባክ ፓስ የሰጠውን አጋጣሚ ኳሱ በማጠፉ ምክንያት ዮኬር ቪክቶሪ ዮኬሬሽ ኳሱ ላይ ደርሶበት ኒክ ፖፕን ለማለፍ በሚያደርገው ጥረት እንግዲህ ተጠልፎ ነበረ ማለት ነው። በመጀመሪያው እንቅስቃሴ እንመለከት። እንቅስቃሴው ላይ በግልጽ ፋውሉ እንደተሰራ ጥፋቱ እንደተሰራ ንክኪው እንዳለ መመልከት ይቻላል። እና ጉልበት የጉልበት ንክኪ ነበረው። እንግዲህ ዮኬሬሽ ተጫዋቹን የሚያልፍበት እድል ነበር፣ ያን ግብ ለማስቆጠር እድል ይኖረው ነበር ያ ጥፋት ባይሰራበት እና ፍጹም ቅጣት ምት ብሎ ተወስኖ ነበር። በኋላ ላይ የቪዲዮ አሲስተንት ሬፈሪ ኢንተርቪን አድርጎ ኢንቮልቭ አድርጎ በቪዲዮ አሲስተንት ሬፈሪ ዳኛው ከታገዘ በኋላ ምስሉን ከተመለከተ በኋላ ኦቨርተር አድርጎታል ማለት ነው። ውሳኔውን ቀልብሶታል ማለት ነው። እንግዲህ ለዚህ የተሰጠው ምክንያት ምንድን ነው? ልክ ቪክቶር ዮኬሬሽ ኳሱን ለማለፍ በሚሞክርበት አጋጣሚ ይሄ ንክኪ የጉልበት ንክኪ ከመፈጠሩ በፊት ኒኮ በእግሩ ነክቶት ነበረ ነው። ኳሱን ኦፍኮርስ በደንብ ደጋግመን ስንመለከተው ኳሱን ዮኬሬሽ ለማለፍ በሚሞክርበት አጋጣሚ ቀድሞ ኳሱን ነክቶታል። እግሩን ነክቶት ነበር። የኒክፖፕ ነገር ማለት ነው የኳሱን ማቅጣጫ በተወሰነ መልክ ዞር ብሎ ነበር። ስቲል ግን ዮኬሬሽ ያ ኳስ ያለ ጥፋት ቢያልፍ ኖሮ የመጠቀም እድል ይኖረ ነበር ማለት ነው። ህጉን ብቻ ከሆነ የምንተገብረው ከጥፋቱ በፊት ኳስ ንክኪ ካለው ኳሱን የመንካት የነካበት እድል ካለ ፍጹም ቅጣት ምት አያሰጥም ይላል። ከዛ አንጻር ይህንን መናገር ይቻላል። ነገር ግን ትንሽ ያወዛግብ የሚችለው ኒክ ኮፕ ኳሱን ቢነከውም ዮኬሪሽ ጥፋት ባይሰራበት ያን ያህል ከአቅጣጫውን ብዙ የሳተ ስላልነበረ ኳሱን የማስቆጠር እድል ይኖረው ነበረ። ማለት ነው ፕላስ ቫር ኢንቮልቭ የሚያደርገው ወይም ቫር ኢንተርቪን የሚያደርገው ክሊርና ኦቪየስ ኤረር ሲኖር ነው በጣም ግልጽ የሆነ ስህተት ሲኖር ነው ማለት ነው። ይሄኛው ግልጽ የሚባለው ስህተት ውስጥ ከህጉ አንጻር ካየነው ኦፍኮርስ ስህተት ብለን እንወስደው እንችላለን። ነገር ግን ግልጽና ወይም ደግሞ ክሊርና ኦቪየስ ኤረር ውስጥ ካታጎራይዝ እንደምናደርገው እርግጠኛ የሆነ መናገር አስቸጋሪ ነው ነውና፣ ትንሽ ትንሽ ሀርሽ ውሳኔ ይመስለኛል። ያን አጋጣሚ ማለት ነው። ፕላስ በተለይ ደግሞ ኳሱን ኒክፖፕ ቢነካውም ለተወሰነ መልክ አቅጣጫ ቢያስቀይረውም፣ ከዛ በኋላ ግቡን የማስቆጠር ምን ያህል እድል ነበረው የሚለው ግምት ውስጥ መግባት አለበት ብዬ አስባለሁ። በዛ መልክ መስተካከልም አለበት ብዬ አስባለሁ ማለት ነው። ኳሱ ከተነካ ከጥፋቱ ብቻ ኳሱ ከተነካና ከንክኪ በኋላ ምንም አይነት ጥፋት ቢደረግ ግምት ውስጥ መግባት የለበትም፣ አይነት ነገር መነሳት የለበትም። አንድ ከዚህ ጋር በተገናኘ አንድ ቪዲዮ ሲዞር የተመለከትኩት ባለፈው ሲዝን ላይ ብራይተን ከአርሰናል በነበረው ጨዋታ ላይ ሳሊባ ጆዋ ፔድሮ ላይ አሁን የከረንት ላይ ቼልሲ ተጫዋች የሆነው ጆዋ ፔድሮ ላይ ጥፋት ሰርቶ ፍጹም ቅጣት ምት ተሰጥቶ ነበር። ያ ጥፋት ላይ ኳስ አየር ላይ ነበረ። ኳሷን ለመምታት ጭንቅላት የሰነዘረው ሳሊባ ኳሷን ነክቶት ነው ጆዋፔድሮን የገጨው ማለት ነው ጭንቅላቱን ከዛ ፍጹም ቅጣት ምት ተሰጣ ማለት ነው የዮኬሬሽ የበለጠ ኳሱ ቢነካም ኳሱን የማስቆጠር ትልቅ እድል ነበረው የጆዋፔድሮ ግን ኳሱ ሳሊባ ቀርቦ ነክቶ ጆዋፔድሮን ከነካው በኋላ ያ ኳስ ጆዋፔድሮ ሊያስቆጠር የሚችልበት እድል በጣም እርግጠኝ ሆኖ መናገር የሚቻልበት እድል አልነበረም። የበለጠ ሞር ክራውድ ነበረው እዛው ፔናልቲ ቦክስ ውስጥ ማለት ነው። እንደ ዩኬሪሽ ግልጽ አልነበረም ማለት ነው። ግን ፔናልቲው ተሰጥቷል። ፍጹም ቅጣት ምቱ ከጨዋታውን በኋላ የቀድሞ ዳኛ እንግዲህ ሃዋርድ ዌብ ስለ ኢንሲደንቱ ሲናገር ፍጹም ቅጣት ምት የሚያሰጥ ነው ብሎ ተናግሮ ነበር። አሁንም ኢንሲደንቱን ከተመለከተን ኳሱን ቀድሞ ነክቶታል፣ ግብ ጠባቂው ኒክ ፖፕ ማለት ነው በተወሰነ መልክ አቅጣጫ ቢያስተውም ማለት ነው ከዚህ እንቅስቃሴም በኋላም ዩኬሬሽ ቢያልፍ ኖሮ ግቡ ሊያስቆጥር የሚችልበት እድል እንዳለ በእርግጠኝነት መናገር ይቻላል። እና እኔ ከዚህ አንጻር ነው የምመለከተው ማለት ነው። ግን ውሳኔው የተሰጠው በዚህ መልኩ ነው። ሌላኛው ፍጹም ቅጣት ምት የነበረው በሁለተኛው አጋማሽ ለኒውካስል ሊሰጥ የነበረው ነው ማለት ነው። በዛ አጋጣሚ እንግዲህ የኤላንጋ ኳሱን ይሞክራል ማለት ነው። ተቀይሮ የገባው የቀድሞ የኖቲንግ ፎረስትና ማን ዩናይትድ ተጫዋች ኳሱን ሲመታው ሸርተቴ ገብቶ የነበረው ተንሸራቶ የነበረው ገብርኤል ማጋሌጅ ነው እንግዲህ እጁ ከፍ ብሎ ነበር። እጁን የነካው ማለት ነው። እጁን ግን ከመንካቱ በፊት እግሩን ነክቶት ነበር ኳሱ ማለት ነው። እግሩን ከነካው ባላ ነው ወደ እጁ ሄደው። በቀጥታ ስንመለከተው ያንን ኢንሲደንት ለመመልከት አስቸጋሪ ነበር፣ ግን በመለሰው እይታ ስንመለከተው እግሩን ከነካው ባላ ነው ወደ እጁ ሄዶ እጁን የነካው ማለት ነው። ነገር ሶ በዚህ መሰረት ህጉ የሚለው እጁ ሁለተኛው ነክኪ ከሆነ ማለት ነው ከእጁ በፊት ሰውነቱ ነክቶት ከሆነ ወይ እግሩ በተለይ ደግሞ ወይ ደግሞ ቦዲው ነክቶት ከሆነ ከዛ በኋላ ከሆነ እጁ የነካው ፍጹም ቅጣትም አያሰጠውም አያሰጥም። የሚላለ ይሄ ቀጥታ ህጉ የተተረጎመው ቀጥታ በዛን ሰዓት መመልከት አይቻልም። ክሊር ኤንድ ኦቪየስ ኢረር ውስጥ የሚያስገባ ነው። ቫር ኢንተርቪን አድርጎ በቫር አማካይነት ይህ ውሳኔ ሊሰጥ ችሏል ማለት ነው። ፍጹም ቅጣት መቱ ላይሰጥ ችሏል ማለት ነው። ከዛ አንጻር ነው ይሄኛው ኢንሲደንት ደግሞ ግን ሌላኛው ብዙ ሲነገር እየሰሙ ያልነበረው በመጀመሪያው አጋማሽ ገብሬን ማጋሬጅ ቮልት ማደ ላይ ጥፋት ሰርቶ ነበሩ። ኒውካስሎች አንድ ለዜሮ እየመሩ በነበሩበት አጋጣሚ በቦክስ መቶት ነበር። ኒክ ቮልት ማደ ማለት ነው። ገብሬል ማጋሬጅ ግን ቮልት ማደ ለምቱ ሪያክት አድርጓል። ነገር ግን አልወደቀ መሬት ላይ ማለት ነው። ምናልባት መሬት ላይ ቢወርቅ ወይ ሜዳው ላይ ወድቆ ቢሆን ኖሮ ቮልት ማደ ይሄ አጋጣሚ ወደ ቀይ የሚቀየርበት ወይ ደግሞ ቫር ኢንተርቪ ሊያደረግ የሚችልበት እድል ይኖር ነበር ብዬ አስባለሁ። ያን ከማድረግ ይልቅ እዛው ላይ ከገብርኤል ማጋሬጅ ላይ ንግግር የገባው ቮልት ማደ ማለት ነው። በዛ ምክንያት ኢንሲደንቱ ላይ ሊታይ አልቻለም ማለት ነው እና ነገር ግን መታየት ነበረበት ብዬ አስባለሁ። ምክንያቱም በግልጽ ነው እንግዲህ በቦክስ ፓንች ሊያደረገው የቻለው ማለት ነው፣ ቮልት ማደ ማለት ነው። እነዚህን የመሰሉ የዳኝነት አወዛጋቢ ውሳኔዎች ነበሩ። ሌሎች በእንቅስቃሴ ላይ የነበሩ አንዳንድም አሳማኝ የማይመስሉ አይነት ውሳኔዎች ተመልክተናል። በተረፈ ግን ጨዋታው በደንብ ፍልሚያ የበዛበት ስለ ፕሪሚየር ሊግ ስናወራ ብዙ ጊዜ ሊጠቀሱ የሚችሉ የፊዚካል ባትሎች፣ አንድ ለአንድ ፍልሚያዎች፣ ረዣዥም ኳሶች ሞር ደግሞ ኒውካስል አይነት ቡድን ሲኖር ደግሞ ውጤቱ ሞሮፍ የሚወሰነው በቆሙ ኳሶች የመሆን እድላቸው ሰፊ ነው። እነዛ የተመለከትንበት በቆመ ኳስ ውጤቱ የተወሰነበት አጋጣሚ ማለት ነው። እነዚህ አይነት ነገሮች ተመልክተናል ማለት ነው። አርሰናል ግን በፈለገው መንገድ መንጮት የሚችል ቡድን መሆኑን በእርግጠኝነት መናገር ይቻላል ማለት ነው። እንደ የአርቴታ ጉዳይ ነው እንጂ የሚሆነው ቡድኑ ከፈለገ የበለጠ ሞር ኳስ ፖሰስ ማድረግ ከፈለገ ፖሰስ ሚያረግ የበለጠ ፊት ለፊት ላይ ሞር ፕሬስ አድርጎ ጫና ፈጥሮ ኳስ እዛው አስጥሎ ለመጫወት ከፈለገ ይህን ማድረግ የሚችል በሎብሎክ መጫወት ከፈለገ ያንን ማድረግ የሚችል፣ ትናንትና እንደተመለከትነው ሞሮፍ አራት አራት ሁለት የሆነ ሚድ ብሎክ ነገር ተመልክተናል። ከኳስ ውጭ እንደዛ ማድረግ ከፈለገ ያን ማድረግ የሚችል አይነት ቡድን፣ ረዥም ኳስ ቀጥተኛ ማጥቃት እንደ ትናንትናው ጨዋታ ሞርድ ዳይሬክት ታክታክ ወይ ደግሞ የትራንዚሽን አጫወት መጫወት ከፈለገ ያንን ወር ደግሞ ፖዚሽናሊ ሞር ሴኪር አድርጎ ማለት ነው ቴክኒካሊ ሴኪር አድርጎ ኳስን ተቆጣጥሮ ኳስን ብዙ ፖሰስ አድርጎ ወደፊት መሄድም ከፈለገ ያን ማድረግ የሚችል በብዙ አይነት መልኩ ጨዋታን አዳፕት ሊያደርግ የሚችል ስብስብም አቅም ያለው አይነት ቡድን ነው። በጣም የተሟላ ቡድን ነው። ይህንን እንግሊዝ ውስጥ ብቻ ሳይሆን አውሮፓ ላይ እንደዚህ ማድረግ ይችላሉ ብለን ልንጠቅሳቸው የምንችላቸው ያን ያህል ቡድኖች አሉ ብዬ አላስብም ማለት ነውና በብዙ መልኩ ይሄ ሲዝን ብዙ ኤክስፔክት እንዲደረግ የሚያስደርግ አይነት ስብስብ ያለው ቡድን ነው ማለት ነው። አርሰናል እዚህም ለመድረሱ የኦፍኮርስ አርቴታ ትልቁን ዋናውን ስራ የሰራው እርሱ ነው ማለት ነው እና አንዳንድ ምናልባት በአንዳንድ የአርቴታ ውሳኔዎች ጨዋታዎችን ሉዝ ካላደረገ ውጪ ዋንጫዎችን የማሸነፍ ከፍተኛ እድል ይዞ ወደፊት መሄዱ ምንም ጥያቄ የለውም ማለት ነው። እስኪ እናንተስ እንዴት ነው? ጨዋታው እንዴት አገኛችሁት? የፍጹም ቅጣት ምት ውሳኔዎቹንስ እንዴት ነው እናንተ የተመለከታችኋቸው ያሰጡ ነበር ወይ? ከምን አንጻር የሚለውን እስኪ በኮሚት መስጫ ላይ አስቀምጡልኝ። በተረፈ ስለምታደምጡ እጅግ በጣም አመሰግናለሁ። ላይክ ሼርን ሰብስክራይብ እያደረጋችሁ መልካም ጊዜ